ሰላም አለይኩም ወራህመቱላሂ ወበረካቱ የተደርኩም የስልጤ ኤፍኤም 98 ቅስ6 ራዲዮ ጣባ የፌስቡክ ኡፍ ተተክታታይ ቸነ ይቻላለም እኮ የስልጤ ኤፍኤም 98 ቅስ6 ራዲዮ ጣባ በሰወቅት ካኔ ለአመሰቢ አመኘ ሲያሰኝ እንኩምግ ኢኮኖሚ የሆኑ ዥባቦን ባታታወሮት መስኒጃ ስናዳኔ የአቱም ኔት አጅጃነኮ ይቻላል ሀውዜም ሉል የሆነ መስኒጃ የአቱም ኔት ላጅጎትን እየወደድነ በሰወቅት ካኔ መስኒጃ ጆን የአቱም ኔት ትላጀጅ ነባያትን አቱምም ተኛጊን የሆንኩም ኮኔ ኢንኩምንጋ ሉላሉል ጫቀማንቶቡ ነ ያለ ሊታሚ ወደ ልአሀተ ደበነ ዲባባና ነ እየውድና አያምም ለንቀሎት የከሽ ነይ የስልጤ ዞን ይቻላናም ኮ የቀፋ ኢትዮጵያ የሉላሉ ክላስተር ቸ ቢታ የሉላሉ ክላስተር ቸ ሸ ነግዳዶ ነግዳዶ ቢሮሚ ያትዋስዱ የሮሬ ጎይ ያት ነግደ በመጣፉ ቢያን ጋርም ያትከሻን ቲታይንገ ኦዳኔ ነግደ የስልጤን ኤበነተከ ይንኩምንጋ የስልጤ ምናረይ በምን ሀለት ነው የመጣ አደክ ምን ይመስላል እና እሚ አዙፍ ቢሆን የሮሬ እንጎዬ ያትኬሻል ኬሽ ትሚ ግስቸ ባደኛ ቢንቀፎት ባየትን የዞን መንግስት በቁርበክት ያጥቃቅለይ ሙያለ ኮኔ አንዤ ና አንጉቼ ነው የነቀነ እኮ ይመጫ ነኝ ነግደ ባይ ያፉ ያን ቢቢላ ነይ ቡር መሰ የስልጤ ዞን መትንዳ ድሬ የገስት ሀውስ በፈቲካን የአበብ ይዝቢ ሀለት አንዤ ና በገስት ሀውስ ሚ ጥሽት ያቆምሳን ሁንዱል ሊ ሚኒስተሪ የአህመድ ዶክተር አቢ የጀመሩ ይህ ሀጂስ ኢኒሺዬቲቭ አለ የኮሪደር ላይ ተሳቶ ኢንኩምን ጋ በሉዳሉ ተክላቀላች ትራሶኔ በኮሬንት ኑር ባቢርቆት ውስጥ እነሻ ባሶት ባ ኢንኩምን ጋ ሀምለ ደና በድጋለሎት ኤት ያ ቢረቅ ቢሃላ ተለ ነግደ ገገ ካን ነሻሻኔ አፎ ያኔ ውጭ ቢያን ሃላ ታንጂናን በገስታውስ ያን ጀነ ቢሃላ ተና ላይ ኢታ ያፎ ሉ ኤት ታታይ ኦዳን ንገ ሜልቾ ባየን ያሲኒ የሮሬ ጎይ አለ ባይተን ሮሬ የስልጤ አደጎይ ስለም ያቆም ሳን በሉላ ሉላ ሀለት አዳይ የስልጤን አደ ቢዮ ኪላና አለት ባይት ያ ቢረቅ ቢዮ ሀለት አንጂና ቲታሚ በድባይ አንገ የስልጤ አምባሳ ብቻ አላነምኮ በብጂ በአዝጋግ ባይትን በሳር ጋሪ ነብራ ነው ብቻ አላን እነሚ አዳይ ላሽሎት ባይትን በውስጢ የሮሬ ይሁን ታቆም ሳን ለመጠይ ነግደ ለክነት ይሆናን ያ በዝቢ ሀለት አንጂና ታታሚ በድባይ አንጉቼ ነቀነይምኮ ያ ሀምለ ደነ መልከተይ ሀገራት ውስጥ ተከያ ቃቁም ሶት ሀላተም ያለቢ ሀላተን ያንጄኔ የቶ በድባያም በውስጥ ክነት ለክነት ይድጋለሉ ያን ደራሳሶ ኢንኩሙንገ እተ የመጡ ለሜልቾ የመጡ የሜልቾ ተዳባይቸም በፈትር ሰዓት ወጦኒ ባይተን ቃውት ቃውጋኒ ታባብዝ ቢሃላተ አንጄና ዲታያባብዝ ቃውት ቃውጋኒ እት ተቃው ተቃውት አላፋኒ ቢጂ ደራሳሶ ባዝጋጊያሉይ ነባሪላሎ የፈትር ሰዓተኒ ሙጋቦኔ ለሙጥሎቱም ይድጋላን ሀላተ ያለኮኒ አንጄናን ቲታይ በድባያ ውስጥ ለክንት ያቆምሳ ነው ተዳባይ ቻይ በሙቅነ ሰዓትም የዘማን ቴክኖሎጂ እድጋል ብም ሀለት አንጀናን በአደ ጎዬ ባይትን አደ ጎዬ ተብዥ ካን በጢቲን ከለንቀሎት ጃድ የባን ነይ ሀምለ ደና መርከተ የኢንተርት ውስጥ ያባ ቢርኮትሚ በኮሬንት ኑሪ ያባ ቢርኮትሚ ሀለት ስረም ያቆምሳነን ታታይ በደባያንገ የሮሪ የሆነ የስልጤ አመሰብ ተወቅት ወቅት ቲድጋለ ለይሙ የመጣኩም ቲድጋለ ለይሙ ያሉ ሙቻን ያድጎ በልቢ ባይትን የ አደሙ ሙዚየም አለባይተን ኢታይ ሙዚየም ለማንም አምባሳ ባዳ አምባሳ ባዳ የፎል ከሆነ መቻ ያለ ቶክ ቶክ ቲቃ ላይ ላይ ሚን ግዝን ሚለነ አለቢ የገሬ ጦነት ስረም በኮሬንቲ ኑሪያ አደኝ ሙቻም ያጠቃልን የስልጤን አደ ይወክሉን የባሉ ይሙ አደኝ ሙቻን አመጤኔ ያንዙ ታታሚ አለፋኔ ብጅ ሰብቻ ኤተ ያነም ኮ ኢታይ በዞን መንግስት ቲ በፈቲካኔ ተመውጣይ ነቀላኔ የጥቃቀለ በፈቲካኔ በሚስል ጋር አቦነክ ይመስላን ባድም አቦነክ ይመስላን የመጠይ ነግደ በክንት በምን

የተወደድኩም የፌስቡክ ውፍት ተከታታይ ቸንም በዞን ኢትራሻና ተቅላቀላት አደጉዬ ሂንኩምንገ የአደ ሙዚየም አይዋ ገስት ሀውስ ነ በደበ የጥቃቀሉ ጉስቻን ያዞፊ ነብይ መስኒጃ ኢነይ ይመስልናል መስኒጃ ያስናዶ ባቅርቦት ኤ ሸምሴ አህመድ ሂንኩምንገ በካሜራ ቢልዋ ባባ ቢዞቲ የሸረፋይ ሻሚል በደንደብን ቄራት አሸነናር ቄራታሙ የክንት የናረኮኔ ያጥራምትናን በመጥፈጂ ሸኜ አቦነክ ይመስላን በአዲስ አበባ ነግደ ኢመጭቢያኔ ሊውድኒን አንነጊና ሊውድቢን በሰብአለም ቤት ወገሪት